ህብረተሰቡ በትምህርት፣ በጤና፣ በኢኮኖሚ ጉዳዮችና አምራች ዘርፎች ላይ ጥያቄዎችና ማብራሪያ የሚሹ ጉዳዮችን እንዲያቀርብ የጠቅላይ ሚኒስትር ጽህፈት ቤት ጥሪ ያቀረበ። በዚሁ መሰረት ህብረተሰቡ እስከ ነገ ድረስ በጠቅላይ ሚኒስትር ጽህፈት ቤት የማህበራዊ ትስስር ገጾች አማካኝነት ጥያቄዎቹን መላክ እንደሚችልም ተገልጿል። ለከተማ ልማታዊ ሴፍቲ ኔት ለቀጣይ 3 ዓመታት በየዓመቱ 15 ቢሊዮን ብር መመደቡን የከተማና መሰረተ ልማት ሚኒስትር ጫልቱሳኒ ገለጹ። በፕሮጀክቱ ከ17 ሚሊዮን በላይ ዜጎች ተጠቃሚ መሆናቸውም ተነስቷል። በተያያዘም በጅማ ከተማ በተካሄደው የጽዳት መርሃ ግብር ላይ ሚኒስትሯ ተሳትፏል። በማይናማር በእገታና በአስቸጋሪ ሁኔታ ውስጥ የነበሩ 32 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። የውጭ ጉዳይ ሚኒስቴር እንዳስታወቀው በሕንድ ከሚገኘው የኢትዮጵያ ኤምባሲ ጋር በመተባበር ወደ ታይላንድ ከተሻገሩ 133 ኢትዮጵያውያን መካከል 32ቱን ወደ ሀገራቸው መመለስ ተችሏል። 43 ኢትዮጵያውያንም ዛሬ ምሽት ይገባሉ ተብሎ ይጠበቃል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በ ሰላሳ አንድ ወርቅ አምራችና አንድ ወርቅ አቅራቢ ማህበር ላይ እርምጃ መወሰዱ ተገለጸ። የክልሉ ማዕድንና ኤነርጂ ልማት ኤጀንሲ ዋና ዳይሬክተር አቶ ገብረ ማርያም ሰጠኝ። እርምጃው የተወሰደባቸው ከባለፈው በጀት ዓመት ጀምሮ ምንም አይነት ወርቅ ለብሔራዊ ባንክ ያላስገቡና የእቅዳቸውን ከ አስር በመቶ በታች አፈጻጸም ያሳዩ ማህበራትና ወርቅ አቅራቢ መሆናቸውን ጠቅሰዋል። የወርቅ አቅራቢና አምራች ማህበራቱ ፈቃድ ሙሉ በሙሉ እንዲሰረዝ ተደርጓልን ብለዋል።